በሽማግሌዎቹ ጥሪም እንግዲህ ያው አብርሃም እንደተስማማና ወደ ቡታጅራ ለመሄድ እንደወሰነ እሱ ብቻ አይደለም፣ እንግዲህ በተለይ ሄርሜላም ከእሱ ጋር ለመሄድ እንደወሰነች እንግዲህ አንድ መረጃ አግኝቻለሁ። በተለይ እንግዲህ ሽማግሌዎቹ አብርሃም መምጣት እንዳለበትና መወያየት እንዳለባቸውም በደንብ ሲያነሱ ነበረ። በዚህ ጉዳይ ላይ እንግዲህ አዲስ ነገር ተፈጥሯል። በተለይ እንግዲህ ጋሽዬ በጣም ረጅም ነገሮችን ሲናገሩ ነበረ። በተለያዩ በተለይ በእነ ቢኒ ቻናል ቀርቦ በጣም ብዙ ነገሮችን ሲሉ እንደነበረ በደንብ እናስታውሳለን። እንግዲህ ሽማግሌዎቹ በጠየቁት መሰረት አብርሃም ወደ ቡታጅራ መሄድ እንደወሰነ እና ቀኑን ቆርጦ ለመናገርም ውሳኔ ላይ እንደደረሰ በዚህ ቪዲዮ በደንብ አርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦለን ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ጊዜ ማለት ይቻላል ሽማግሌዎቹ ተገናኝቶ ከጋሽዬ ጋርም ሲነጋገሩ ነበረ። ጋሽዬና የሩታ አባትም በተለያየ ጊዜ እንግዲህ ተገናኝቶ በጣም ብዙ ሲመካከሩ ነበረ። ይህ ሁሉ እንግዲህ ምንድን ነው? ሩታና አብርሃም ወደ ፍቅራቸው እንዲመለሱ ወደ ትዳራቸው እንዲመለሱና ሰላም እንዲወርድ ነው፣ እንግዲህ የቻሉትን ያክል እየሞከሩ ያሉት። እንግዲህ ጋሽዬ በቻሉት መጠን እንደሚሞክሩም ከዚህ በፊት በፊትም ያንን ነገር ሲያነሱ እንደነበረ በደንብ እናስታውሳለን። እንግዲህ በዛሬ ዕለት ባገኘው መረጃ መሰረት ደግሞ አብርሃምም እንደወሰነ እና ወደ ቡታጅራ ሄዶ ንግግሮችን ማድረግ እንደሚፈልግ በተለይ ከሽማግሌዎቹ ጋር ተገናኝቶ ነገሮችን ለማስተካከል እንደሚሞክርም ያንን ቃል እንደገባላቸው ነው ለመስማት የቻልኩት። እሱ ብቻ አይደለም፣ እንግዲህ ሄርሜላም እንደተጠራች ነግሬያችሁ ነበረ። ጋሽዬ ሄርሜላም ማግኘት ይፈልጋሉ። በተለይ ከሄርሜ ጋሜላ ጋራ በግልጽ ማውራት ይፈልጋሉ ያደረገችውን ነገር እያንዳንዱን አንስቶ እንግዲህ ሊጠይቋት ስለሚፈልጉ እሷም እንግዲህ በስተመጨረሻ ፈቃደኛ እንደሆነች መረጃው ደርሶኛል ማለት ነው። እንግዲህ በእኛ በኩል እንደሰማነው ከሆነ በተለይ መረጃው እንደደረሰን ከሆነ አብርሃምና ሄርሜላ በአንድ ላይ ነው ወደ ቡታጅራ የሚሄዱት ተብሎም እንግዲህ እየተወራ ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ያው የሩታ በተለይ የመውለድ ቀን በጣም እየደረሰ ስለሆነ እንግዲህ ቶሎ እንዲገኙ ከመውለዷ በፊት ቶሎ እንዲገኙ በደንብ አሳስቧል። ማለት ነው እንግዲህ እንዳሳሰቡት ከሆነ በተለይ ሳይወለድ በፊት ይህንን ነገር መፍታት እንዳለባቸው ሄርሜላም የጀመረችውን ነገር እንድታቆምም ጭምር ያንን ነገር አንስቶ ነው በተደጋጋሚ ሲያወሩ የነበረው። እንግዲህ በትላንትናው ዕለት ደግሞ እንዳያችሁት ከሆነ አብርሃም በቃ ሌላ ታሪክ ውስጥ ገብተዋል በተለይ ከሄርሜላ ሚላ ጋራ እጅግ በጣም ከባድ የሆነ ግንኙነት ውስጥ እንደገባ በደንብ ያስታውቃል። ምክንያቱም የሚያደርጋቸው ነገሮች እያንዳንዱ ነገሮች እንግዲህ ለእሷ ስሜት እየሰጣት ወይም ደግሞ እንግዲህ ወደ ፍቅር እንድትሄድም አድርጓታል። እንግዲህ ባየነው መሰረት እጅግ በጣም እንደምትወደው እንደምታፈቅረው በተደጋጋሚ ማለት ይቻላል እንግዲህ ሌላው ሰውም እንዳይጠጋት በተለይ ሴቶች እንዳይጠጉት እንግዲህ ስትከላከልም ስለነበረ በፕራንክ መንገድ ቢሆንም እንግዲህ እሷ በጭራሽ በጭራሽ ሌላ ሴት ጋራ አብርሃምን ማየት ማትፈልግ እና ከአብርሃም ጋር መሆን ብቻ እንደምትፈልግ እንግዲህ በደንብ ስሜቷን ስትገልጽ በደንብ አይተናል ማለት ነው። እንግዲህ ነገሮች እየተባባሱ ነው። በተለይ ሽማግሌዎቹ በቻሉት መጠን ነገሮችን ለመፍታት በጣም እየሄዱ ነው። አብርሃም ግን ይህንን ሁሉ ነገር እያወቀ እንግዲህ ነገሮችን እያበለሻሸ ይገኛል። በስተመጨረሻ እንግዲህ መስማማቱ ጥሩ እየሆነ ያለ ነገር ቢሆንም ግን አሁንም እንግዲህ እንዳላቆመ አይተናል። ምክንያቱም ከሄርሜላ ጋር ያለውን ግንኙነት ማቆም እንደማ የማይፈልግም ጭምር ነው የሚያሳየው እንግዲህ ጋሽዬም ሽማግሌዎቹም ተሰብስበው በተለይ በነ ቢኒ እርዳታ ሽማግሌዎቹ እንዲሰበሰቡ ተደርጓል እነዛ የተሰበሰቡ ሽማግሌዎች እንግዲህ የቻሉትን ያህል እየሞከሩ ነው በተለይ ቢኒ በዚህ ጉዳይ ላይ በጣም እየተሳተፈ እንደሆነ ሰምቻለሁ እንግዲህ በጣም ብዙ ጥሩ ነገሮችን እያደረገ ነው ጋሽዬም በቻሉት መጠን እንግዲህ እየለፉ ነው ቀንና ማታ ማለት ይቻላል እንግዲህ ያለውን ጊዜያቸውን ጠቅሞ በደንብ ለማስታረቅ ከፍተኛ ምክክር እያደረጉ ይገኛሉ። ሩታንም እንግዲህ ሀሳቧን ሲጠይቋት ነበረ። በተለይ እንግዲህ የሩታ ሐሳብ እስከዛሬ ድረስ ምን እንዳለች እንኳን ለሚዲያም ሲቀርብ አልሰማንም። እንግዲህ በዛሬ ዕለት ግን የምትወስን ወይም ደግሞ ወደፊት ምን እንደምታስብ ጭምር እንግዲህ እያንዳንዱን ነገር ሲጠይቋት ነበረ። ሩታም እንግዲህ በጣም ተስፋ እንደቆረጠች በጣም ብዙ ነገሮችን ስትል ነበረ። በተለይ ስለ ሄርሜላ ጉዳይ አንስታ አንድ በአንድ ማለት ይቻላል እጅግ በጣም ሰምተን የማናውቃቸው ትልልቅ ምስጢሮችን ለሽማግሌዎቹ በደንብ እንግዲህ ስትናገር እንደነበረ ያን መረጃም እየደረሰን ይገኛል ማለት ነው። እንግዲህ ሽማግሌዎቹ በጣም ብዙ ነገሮችን እየሰሙ ነገሮችን ለመፍታትና በተለይ አብርሃም ወደ ትዳሩ እንዲመለስ በጣም ከፍተኛ ጥረት እያደረጉ እንደሆነ እንግዲህ መረጃውም እየደረሰን ይገኛል። እንግዲህ በዛሬ ዕለት እጅግ በጣም ደስ የሚል ዜና ተሰምቷል። በተለይ ጋሽዬ ያንን ነገር ማለታቸው በተለይ አብርሃምን መጥራታቸው ትክክል ነው ብለውም እንግዲህ በጣም ብዙ ሰውም ሲያነሳ ነበረ። በስተመጨረሻም ቢሆን እንግዲህ እነዚህ ሽማግሌዎች ተሰብስቦ አብርሃምንም በተለይ ሩታንም ወደ ቀልባቸው እንዲመለሱ ከፍተኛ ጥረት ሲያደርጉ ነበረ። ብዙ ጊዜ አብርሃም ቢቀርም እንኳን በስተመጨረሻ እንግዲህ ጋሽዬም በጣም ስለተቆጡ ወደ ቡታጅራ እንደሚመጣ ቃል እንደገባለት እና በተለይ ሄርሜላም ተመሳሳይ ወደ ቡታጅራ እንደምትሄድም ያ ነገር እንግዲህ በደንብ በስፋትም እየተወራ ይገኛል ማለት ነው። እንግዲህ በጣም ደስ የሚሉ ነገሮች እየተፈጠሩ ይገኛሉ። በተለይ እንግዲህ ከቡታጅራ የተሰሙ ነገሮች እጅግ በጣም ተስፋ የሚሰጡ ነገሮች ናቸው። ምክንያቱም እንግዲህ ያው በተለይ ከሁሉም በላይ የሚያስደስት ነገር፣ እጅግ በጣም ሁላችን ሊያስደስት የሚገባ ነገር የሩታ ጤንነት ጉዳይ ነው። ምክንያቱም እንግዲህ ሩታ በዚህ ሰዓት እጅግ በጣም ብዙ ነገሮችን ስታሳልፍ ነበረ። የሆነ ነገር እንዳትሆን እንግዲህ በጣም ብዙ ሰውም ሲጨናነቅ ነበረ። የእሷን ጤና እንግዲህ በጣም እንግዲህ ሲያስጨንቀው የነበረ ኦዴንሱ፣ በተለይ በዚህ ሰዓት እጅግ በጣም ጤነኛ እንደሆነችና ለመውለድም ጥቂት ቀናቶች፣ በተለይ በጣት የሚቆጠሩ ቀናቶች እንደቀሯት ነው እንግዲህ እኔም የሰማሁት መረጃ። እንግዲህ በጣም ደስ የሚል ነገር በቅርቡ በሰላም ትገላገላለች ብለን እናስባለን ይሄንን ነገር እንግዲህ እነ ጋሽዬ በተለይ ሩታ ከመውለዷ በፊት ነገሮቹን ለማስተካከል እንደሚፈልጉና አብርሃምን መጥቶ ሁሉም ሰው በተገኘበት በተለይ ሄርሜላም ጭምር በተገኘችበት ሁሉም ነገር ቁጭ ብሎ በስነ ስርዓት አውርቶ ነገሮችን ለመፍታት እንደሚፈልጉ እንግዲህ በደንብ አድርጎ ሲናገሩ ነበረ። እንግዲህ ሩታ ፍቃደኛ ሆናለች በስተመጨረሻ በተለይ ሽማግሌዎቹ ጋር በጣም ብዙ ክርክር ካደረገች በኋላ በስተመጨረሻ ለሽማግሌዎቹ እሺ ብላለች። እንግዲህ አብርሃም ግን እስካሁን ድረስ ምንም ጥሩ ነገር እያደረገ አይደለም፣ በጎን ሌላ ነገሮችን እያደረገ ነው እንዳያችሁት እንግዲህ በትናንትና ጋር የማይሆኑ ነገሮችን እያደረገ በአይናችን አይተናል ማለት ነው። እንግዲህ አብርሃም ተቀይሮ ወደ በፊቱ ህይወቱ ይመለሳል ወይስ አይመለስም? ወደ ትዳሩ ይመለሳል ወይስ አይመለስም? ከሩታ ጋር ይታረቃል ወይስ አይታረቅም? ይህንን ነገር እንግዲህ መወሰን የሚችሉት ሽማግሌዎቹ ብቻ ናቸው። ምክንያቱም እንግዲህ ሽማግሌም ብቻ ሳይሆን እንግዲህ ሩታም ያው ተሳታፊ ትሆናለች። ምንም ነገር እንኳን ቢፈጠር በተለይ እንደተናገሩት ከሆነ እነሱ መስማማት ካልቻሉ ምንም ነገር መስማማት ደረጃ ላይ ካልተደረሰ እንግዲህ በስተመጨረሻ መጨረሻ መለየት መፍትሄ ስለሚሆን ነገሮቹን ግን በሰላማዊ ሁኔታ እንደሚፈቱትን ነው እንግዲህ በደንብ አድርጎ ሲናገሩ የነበረው ሽማግሌዎቹ። እንግዲህ በጣም ሲለፉ ነበረ። ዛሬ አይደለም ይህን ልፋት የጀመሩት፣ ወይም ደግሞ እንግዲህ ለማስታረቅ ከፍተኛ ጥረት ማድረግ የጀመሩት በጣም ቆይቷል። ወደ ሚዲያ የመጣ በተለይ ሰሞኑ ቢሆንም እነሱ ግን በጣም እንደቆዩ በተለይ ከሁለት ወር በፊት የተጀመረ ሽምግልና እንደነበረና በዛን ሰዓትም አብርሃም በተለያየ ምክንያት ሳይቀርብ እንደቀረ በተለይ ሽምግልናው ላይ መቅረብ እንዳልፈለገ በተለይ ጋሽዬም ጭምር በደንብ እርግጠኛ ሆኖ ሲናገሩ እንደነበረ በደንብ እናስታውሳለን። እንግዲህ ነገሮች በሰላም ይፈታሉ ወይ ሳይፈቱም በቀጣይ አብረን ምና ይሆናል። እንግዲህ ያለውን ነገር አጣርቼ ደግሞ ምን ላይ እንደደረሱ በተለይ ሽማግሌዎቹ ከሩታ ጋራ ወይም ደግሞ ከአብርሃም ጋር ከተወያዩ በኋላ ምን ተፈጠረ የሚለውን ደግሞ ለእናንተ አደርሳለሁ። እንግዲህ አብርሃም ቶሎ ወደ ቡታጅራ ከሄደ ነገሮች ይስተካከላሉ ብዬ ተስፋ አረጋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጎ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦልን በሚቀጥለው ቪዲዮ እስከምንገናኝ ድረስ በእያላችሁበት ጤና ዋናና ሰላም ይሁንላችሁ።